በዛሬው የስፖርት መረጃዎቻችን የሮቤል አሳ ነባሪው አባት ኪሮስ ሀብቴ የውሃ ስፖርቶች ፌዴሬሽን ፕሬዝዳንት ሆነው በድጋሚ ተመርጠዋል። ከአትሌቲክስ ፌዴሬሽን ሾልኮ የወጣ አዲስ መረጃ ተሰምቷል። የኢትዮጵያ ብሔራዊ ቡድን በካሜሮን ከባድ ሽንፈት ገጥሞታል። እነዚህንና ሌሎች ጉዳዮችን እንመለከታለን። የዩቲዩብ ገጻችንን ሰብስክራይብ በማድረግ ይጀምሩ። የኢትዮጵያ ከአስራ ሰባት ዓመት በታች ሴቶች ብሔራዊ ቡድን ለሴቶች አስራ ሰባት ዓመት በታች ዓለም ዋንጫ ማጣሪያ ሁለተኛ ዙር ላይ ደርሷል። የመጀመሪያ ዙር ጨዋታውን በካሜሮን ያደረገው ይሄ ብሔራዊ ቡድን አምስት ለሁለት በሆነ ሰፊ ውጤት ለመሸነፍ ተገዷል። ከ17 ዓመት በታች የሴቶች ብሔራዊ ቡድኑ ቅዳሜ ምሽቱን ሶስት ሰዓት ነበረ ጨዋታውን ያደረገው ይሄ ብሔራዊ ቡድን የካቲት 27 ወደ ካሜሮን በረራውን ካደረገ በኋላ በማንሴሌ ሆቴል ማረፊያውን አድርጎ ሲዘጋጅ ቆይቷል። በኦሎምቤ ስታዲየም በተደረገው ጨዋታ የአምስት ለሁለት ሽንፈት ገጥሞታል። የኢትዮጵያ ብሔራዊ ቡድን የመልሱን ጨዋታ የፊታችን ቅዳሜ በአበበ ቢቂላ ስታዲየም ያደርጋል። ይሄ ብሔራዊ ቡድን ከየካቲት 13 ጀምሮ ወደ ሆቴል በመግባት በአሰልጣኝ ረውዳ አሊ መሪነት ሲዘጋጅ ቆይቷል ተገኝተዋል። ለተጫዋቾች ጥሪ ቀርቦ ብሔራዊ ቡድኑ በመጨረሻም ሀያ ተጫዋቾችን ይዞ ነበረ ለጨዋታው ሲዘጋጅ የከረመው። የመጀመሪያ ዙሩ ጨዋታ ግን በካሜሮን ከባድ ሽንፈት ደርሶበታል። የኢትዮጵያ ብሔራዊ ቡድን ወደ ቀጣዩ ዙር ለመሸጋገር የመልሱን ጨዋታ ከሶስት ጎሎች በላይ በማስቆጠር ማሸነፍ ግድ ይለዋል። የኢትዮጵያ ፕሪምየር ሊግ የ2ለተኛ ሳምንት ጨዋታዎች ከዛሬ እሁድ የካቲት ሰላሳ ጀምሮ ይደረጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጨረሻ ጨዋታዎች የሆነው የዚህ የሁለተኛ ሳምንት መርሃ ግብሮች መክፈቻ ጨዋታ ሐዋሳ ከተማና ኢትዮጵያ ቡና ይሆናሉ። ከሁለተኛው ዙር ጅማሮ በኋላ በጥሩ መነቃቃት ላይ የሚገኙት ሐዋሳ ከተማዎች በመጨረሻው ጨዋታ መቀለን አምስት ለሁለት በማሸነፍ ነጥባቸውን አስራ ዘጠኝ አድርሰው ከወራጅ ቀጠና ከፍ ለማለት እየታገሉ ይገኛሉ የዛሬ ተጋጣሚያቸው ኢትዮጵያ ቡና ደግሞ ሰላሳ ሁለት ነጥቦችን በመሰብሰብ ከመሪው በስድስት ነጥቦች ብቻ ልዩነት በመፍጠር ለዋንጫ ፍክክር እያደረገ ይገኛል። ይሄ ጨዋታ ዛሬ ዘጠኝ ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረጋል። ከሊጉ ተሳትፎ ዝርዝር ጠፍተው የማይቁት እነዚህ ሁለት ክለቦች ለሐምሳ አንድ ጊዜ ከዚህ ቀደም ተገናኝተዋል። በጨዋታዎቹ ኢትዮጵያ ቡና 18 ጊዜ ሲያሸንፍ ሐዋሳ ከተማ ደግሞ አስራ ስድስቱን አሸንፏል። ቀሪዎቹን ጨዋታዎች በአቻ ውጤት ያጠናቀቁ የኢትዮጵያ ፕሪሚየር ሊግ አድማቂ ክለቦች ናቸው። ዘጠኝ ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይገናኛሉ። ሌላኛው ጨዋታ ምሽት 12 ሰዓት ሲል ኢትዮ ኤሌክትሪክን ከስሁል ሽረ የሚያገናኝ ይሆናል። ሁለት ተከታታይ ሽንፈት የገጠማቸው ቡድኖች በሁለተኛው ዙር የመጀመሪያ ድል ለማግኘት የሚፋለሙበት ጨዋታ የዕለቱ ማሳረጊያ መርሃ ግብር ይሆናል። ከሦስት ተከታታይ ሽንፈቶች አገግመው በአራት ጨዋታዎች ማግኘት ከሚገባቸው 12 ነጥቦች አስሩን በማሳካት የመጀመሪያ ዙሩን ያጠናቀቁት ኢትዮ ኤሌክትሪኮች በሁለተኛው ዙር የመጀመሪያ ድል ለማስመዝገብ ወደ ሜዳ ይገባሉ። በ15 ነጥቦች አስራ ሰባተኛ ደረጃ ላይ የተቀመጡት ስሁል ሽራዎች ከወራጅ ቀጠናው መውጣት የሚያስችላቸውን ነጥብ ለማሳካት ኢትዮ ኤሌክትሪክን ይገጥማሉ። በዚህ ጨዋታ በኢትዮ ኤሌክትሪክ በኩል ለወራት ከሜዳ ከራቁት በፍቃዱ አስረሳኝና አብዱልአዚዝ አማን በቀር የተቀሩት የቡድኑ ተጫዋቾች ለጨዋታው ዝግጁ ሆነዋል። በስሁል ሽራ በኩል ኤልያስ አህመድና አማኑኤል ስንቀይ በጉዳት ምክንያት ከጨዋታው ውጪ እንደሆኑ ተሰምቷል። ቡድኖቹ በመጀመሪያ ዙር በታሪካቸው ለመጀመሪያ ጊዜ ያደረጉ ያደረጉት ጨዋታ 0 ለ0 በሆነ ውጤት እንደተጠናቀቀ ይታወሳል። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቶች ያለ ዕድሜያቸው ወደ ጎዳና ውድድሮች እንዳይወጡ ትኩረት አድርጎ እየሰራ መሆኑን የፌዴሬሽኑ ፕሬዚዳንት ስለሺ ስህን ገልጿል። በአትሌቲክስ ፌዴሬሽን ትልቅ ስራ እንደሚሰራን የተረዳሁት ጊዜም የለም ያለው ስለሺ ስህን ዋናው ትኩረታችን ያለ ዕድሜያቸው ወደ ጎዳና የወጡ አትሌቶቻችንን ወደ ትራክ ውድድሮች መመለስ ነው ሲል ተደምጧል። የትራክ አትሌቶቻችን ከትራክ ማጣት የተነሳ ወደ ጎዳና ወጥተዋል። ይህ ደግሞ የሆነው ያለ ዕድሜያቸው ነው። ያለ ዕድሜያቸው ከትራክ ሲወጡ የተወሰነ ይሮጣሉ። ከዛ በኋላ ከሩጫ ውጪ ነው የሚሆኑት። ስለዚህ አትሌቶች ወደ ጎዳና እንዳይወጡ ሰፊ ስራዎችን እንሰራለን ብሏል። በዚህ ወር በሪሁ አረጋዊ የመጀ። ግማሽ ማራቶን ውድድሩን ሊሮጥ እንደሆነ ዳጎስ ያለ ክፍያም እንደሚከፈለው ሲገለጽ ነበረ። እኛ ግን እሱንም ማናጀሩንም የውድድሩ አዘጋጆችን አግባብተን እንዳይሮጥ አድርገናል ሲል የፌዴሬሽኑ ፕሬዚዳንት ስለሺ ስህን ገልጿል። አሁን በሪሁ በዚህ ወር ቻይና ውስጥ በሚካሄድ የ3 ሺ ሜትር የቤት ውስጥ ውድድር እንዲሳተፍ እናደርጋለን ያለው ፕሬዚዳንቱ ብዛት ያላቸው ታዳጊና ወጣት የትራክ አትሌቶች ወደ ጎዳና ውድድሮች እንዳይወጡ ጥረት እናደርጋል ያለን ብለዋል። ይህንን ስናደርግ ጎን ለጎን ውድድሮች በብዛት እንዲፈጠሩ እንሰራለንም ሲል ተደምጧል። እንደ ታላቁ ሩጫ ያሉ ውድድሮች እንዲበዙ ለአትሌቶች የተሻለ ሽልማት እንዲሸልሙ እንሰራለን። ይሄ ከሆነ አትሌቶቻችን ወደ ጎዳና ውድድሮች ወይም ወደ ማራቶን አይሄዱም ሲል ስለሺ ገልጿል። በሚቀጥሉ ዓመት ከቻልን ብሔራዊ ቡድንን በመመለስ አትሌቶቻችንን አንዳንድ ነገሮች እየደገፍ ናቸው። ብዛት ያላቸው አትሌቶች ትራክ ላይ ቆይተው ወደ መጨረሻ ደግሞ ግሞ ወደ ማራቶን የሚሄዱበትን መንገድ እናመቻቻለን ሲል የአትሌቲክስ ፌዴሬሽን ፕሬዚደንት ስለሺ ስህን ተናግሯል። በመጨረሻም የሮቤል ዘዌል የአሳ ነባሪው አባት ኪሮስ ሀብቴ ዳግም የውሃ ስፖርቶች ፌዴሬሽን ፕሬዚዳንት ሆኖ ተመርጠዋል። አቶ ኪሮስ ሀብቴ የተመለሱት የሞተውን ስፖርት ለማንሳት እንደሆነ ገልጸዋል። በፕሬዚደንትነት ምርጫው ከተሰጡ አስራ ሁለት ድምፆች ዘጠኙን ያገኙት አዲሱ ፕሬዚደንት ሁሉንም ድምፅ አገኛለሁ ብዬ ገምቼ ነበረ፣ ሲሉ ተደምጠዋል። አቶ ኪሮስ ሲናገሩ ቀድሞ በነበራቸው የስምንት ዓመት የስራ ጊዜ በተለይ ሪዮ ኦሎምፒክን በተመለከተ ለሚነሳባቸው ትችት የስፖርት ቤተሰቡ ባልሆነ መንገድ ስለተረዳኝ ይቅርታ ጠይቃለሁ ብለዋል። በድጋሜ ወደ ኃላፊነት የመመለስ ፍላጎት እንዳልነበራቸው የገለጹት ፕሬዝዳንቱ የተመረጥኩት በስራዬ ነው ሲሉም ነበር የተናገሩት። የውሃ ስፖርቶች ፌዴሬሽን ትቸው እንደሄድኩ ባለበት ቦታ ነው ተቀምጦ የጠበቀኝ ሲሉ የገለጹት አቶ ኪሮስ ሀብቴ በየአመቱ ውድድሮችን ማዘጋጀትና ሚኒማ የሚያሟሉ አትሌቶችን ማዘጋጀት ትኩረታቸው መሆኑን አስታውቀዋል። በኦሮሚያ ክልል የተወከሉት አቶ ኪሮስ ሀብቴ ከአሁን በፊት ተቋሙን ለስምንት ዓመታት በፕሬዝደንትነት መምራታቸው ይታወሳል። አቶ ኪሮስ ሀብቴ በፕሬዝደንትነት ዘመናቸው በሪ ኦሎምፒክ ልጃቸው ሮቤል ኪሮስ በውሃ ዋና ውድድር እንዲሳተፍ በማድረግ ወቀሳ ሲቀርብባቸው እንደነበረ አይዘነጋም። በወቅቱ ሮቤል ኪሮስ ካስመዘገበው ደካማ ውጤት ለማሻገር በነበረው ወፈር ያለ ተክለ ሰውነት የዓለም አቀፍ መገናኛ ብዙሃኖች መነጋገሪያ ርዕስ እንደነበረ ይታወሳል። በቅጽል ስምም ሮቤል ዘዌል ሮቤል አሳ ነባሪው ተብሎ ተጠርቶም ነበረ። አሁን የሮቤል አባት ኪሮሳብቴ የውሃ ስፖርቶች ፌዴሬሽን ፕሬዝዳንት ሆነው ተመርጠዋል። የዩትዩብ ቤተሰቦች መረጃዎቹን ስለተከታተላችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይዘነጉ። ሰናይ ቀን።